ከትላንት ወዲህ ጀምሮ 18 ሰው ብሎክ አረኩት። እኔም እራሱ እያረኩ ነው። ሰሞኑ ግን እኮ አካውንት ይገድላል። ግን ምን ማድረግ አይቻልም። ኧረ እምዬ ይመጡናል። ልክ ነው የምኮስተው ሃይሚን ይሳደባሉ። እኔ ቤት ሃይሚን መሳደብ መብት ማንም የለውም። ቦካቸጋቸውያስጠአንዶ ደግሞ እንደዚህ አለች እኮ እኔ ማዛ እኮ ከሰሮች አይነት አላቸው ሁለቱ ነው የምትሰሩ፣ እንደዚህ አለች። አይ ብሩኬን፣ አየሽ ብሩኬ፣ ባህልሽ ነው እንዴ ቅንጥርሽ ይዘባዚኮ እንደምታካትላቸው የእኔ ቅድም እኮ እያነሳሁ ነበረ፣ ስትመጪ ማለት ነው እየጠራች ነው ብለዋት ነው እንደ እያልኩ ነበር። ኢሞሽናል አልሆንኩ ምን ሆነ ለመሰለሽ፣ የሃይሚ ጌቶች ምናምን ስትል እዚህ ቦታ ላይ ሁላቸውም ሃይሚ ስትረገጥ አስመሳይ ናችሁ ወላሂ ማለት ነው አለ ሃምሳ ምናምን ሰው አዳምጦኛል። ማዕዛ ብቻ ናት እየታገለች እየታገለች ያለችው የሴትነት እንትን የማይሰማችሁ እያልኩ ነበር። ያንን እንደ ቆርጠው እራሱ ቪዲዮ ከሰማችሁ ክፉ ነገር አላወራሁም። ስለዚህ የሴትነት ነው እኔ ሪከርድ ይቆራረጣል እኔ

አስረግጬ ነው የምናገሩት። እንግዲህ እኔም ወልጃለሁ፣ እኔ ክብር አለኝ እና እንደዚያ እያልኩ ነበር እና እዚህ ቦታ እኔ በዚህ ሳምንት አይሜ ስትረገጥ ብዙ ሰው ታዝቢያለሁ። ነገጣት መጥተው ሀያት፣ እንደዚህ አደረግሽ ይላል። አልሰማችሁም? የምን አልሰማችሁም? ታዝቢያችሁ አሉ ስትረገጥ፣ አፋችሁን ቅርቅር አድርጋችሁ ዝም። ኧረ ተው! እንኳን ቢያንስ ማስቆባት ትችሉ የሆነች ልጅቷ ብሩኬ ፎቶ አድርጋ ሀይሚ ላይ የጻፈችውን መቤቴን፣ እኔ ዛሬ ጠዋት ላይ ለብሩኬ እስተግራም ላይ ሜሽን አርገ የብሩኬ አፍቃሪ ገደልግቡ ብዬ ለብሩኬ ሜሽን አርገ ነው እና እኔ ከተረዳሁት ማዛ ነበር ሄደ ሁለቱም ሀይሚ ስትረገጥም እሱም ከሁለቱም ጎን ስትቆም እንዴ፣ ንትራቸውን ስታደርጋ፣ እንዴ፣ እንደዚህ ሁኑ እስኪ በቃ ቢያንስ እናንተ ማስቆም ባትችሉ እነዚያ ባላየዎችን ያቅማችሁን፣ አልኩ፣ በምትችሉት ነገር አልኩ። ግን ሰሞኑን እኔ ብዙ አየሁ። መዓዛ እንደዛ እንደውሻ ብጥልጥል ሲያደርጓ ታይሚን፣ አንድ ሰው እኔ ዘወር ብዬ ቤታቸውን መፈተሽ ጀመርኩኝ። የምር እንዲ ለምን እንደዚህ ሆና? ኦዲንስ ከተባለ እኔና ላየሽ ዛ ቲክቶክ ላይ ራ እንዳንች ታራት እኮ ቢኖር እንደዚህ የሚያግዘን ቢኖር እኮ ከዛም ፓርቲ ደግሞ የሚያስቆማቸው ሰው አውቆ አላስቆማቸው የሚላል እንጂ ማስቆም እየቻለ አቅም እያለው እኔ ማስቆም አልቻልኩም ይላል። ስለዚህ አውቆ ነው። በቃ ልጅቱ እንደዚህ ስትሆን ብዙ እንትን የሚል ሰው አለ። ንዳት አለበት። እኔ ድበቃ፣ እኔ በቤቴ ላይ በትዳሬ ራሱ አሁን አንድ ነገር አወራለሁ ካልኩ በትዳሬ ላይ አወራለሁ። ሰፈር ሰው ድበቃ የለም። እኔ እኮ የዛን ጊዜ ነገር ያለው የዛን ጊዜ ሃይሚ ስትረግጥ ሁሉ በቤታቸው ዘግቶ ውጪ ያሉትን እንዴት እንዳወረው ፈጣሪና ይነ የመማቀ በኢሞ ማን እንዳወረው እኔ ግን በጣም ዙሪ ነበር። ማን ምን አለ አስቆመው እያልኩ እያየው ነበር። ማንም ሰጥ ነው ያለ እኔ በቃ ስትረገድ ደስ ሲላቸ እንዲ ብዬ በራሴ ትዝብ ተወሰድኩ። የምር ነው የምልሽ ማለት ነው። ሁሉም ማሽመሳ ይሆናቸው እኛ ራሱ ዝም ብለን ነበር። ካሁን ይበርዳል መልስ አንሰጥም ብለን ነበር።

አራተኛ ቡና ከባድ እኮ ነው። አሁን ልጆች እኮ እንደፈለጉ አይዲያ ምጥታ እሺ ሀይድ ሀይድ ሁላ አይዲያ ስለምታመጣ ቅድሚያ መረገጥ የለባትም እኮ መረዳት ያለባችሁ ግን ግዴላ ካላቸው የአይዲያ የስራ ፍላጎት እንዳላት ነው እንጂ መረዳት ያለባችሁ ሁሌ እሷ ናት ነገር የምትፈልገው። ኧረ ስራ ነው ይሄ እኮ አይዲያ ስላላት ነው። ዩቲቪ የከፈተችው ለስራ አይደለ እንዲ እኔ ሽንት ቤት አጥቤ አይደለም ብሬ የሚባላል

ራስ አልበላ ሁለት ወር ሙሉ እያለቀስኩ ነበር፣ ስተኛ የነበረ ወላሂ፣ በጣም አሁን ይቆጨኛል። እንደዛ ሆን የራስ አልበላ የምተኛ ሁላ። ወደፊት ያለ ቅርብ ይላል የሀገሬ ሰው፣ ወደፊት ያለ ይብሳል። ወደፊት ከተማርሽበትም አሁንም ራሱ ነገር የሆነ ነገር አሁን የምትማርበት ብሩኬ እያመጣል፣ ብሩኬ ጋር እየመጣል ልጁ ማለት ነው። ኢንስተግራም ኢንስተግራም ላይ እንደ ስፌ እንደ ላኩት ለሱ። ከዛ ልጆቹ ደግሞ የእኔ ጋር ፎሎ ያሉት አረማዛ ጀመርሽ ሶሲ እንደዚህ ያደርግሽ፣ ሶሲ እንደዚህ ያደርግሽ፣ አረጭስ ማዛት ተይ በጌታ ተይ በጌታ ጀመር ተይ በጌታ አለ እዚህ ለነት ቆጎነይ ባ ማንም እኮ ይብሳል። ለምን በይው ሁለቱን ስለምንወድ ነው እንጂ ማንም እኮ ከነሱ በላይ በላይ የምብስ ሰው አለ ደግሞ። ማዕዛ ታውቂያለሽ፣ እኛ አይደለ ግን ለሃይሚዬ በማሰብ ነው ሁሉንም ነገር ያረገብ ነው። ገባሽ? በዛኛው ስልክ ላይ ግን እኔ አሁን ቤተሰቦች ፕራይቬት አድርጌ በዘኛው እገባለሁ። በትልቁ እያንዳንድ ያሻለሁ እና በቃ የኛ ልጆች የማርግቡ አርግቡ፣ ነገሩ ችግር የለም እንደፈለጉ ያርጉት እነሱ፣ ሁሉም እያያቸው። እናንተ አብዛኛው በቃ ቻይና ሎን ሼር ማድረግ ለምንደው? እናንተ እንዴት ናችሁ? ማርት እየተገልበጭ ከየትደሽ ነው የመጣሹ? ብሩኬ እንደዛ ቢወዱት ምን ይወዳል። እነሱ ኮለ ፎሎ ኮኑ እናንተ ፎሎ ግን ብር ይከፈላል እንዴ ነው ፎሎ? የኔ ጉዶች ማለት ነው። ማርያም እናንተ ክፉ ነገር አትጻፉ ምናምን ነገር እግዚአብሔርም

በተለይ ብሩኬን ሶስት መቶ ሀይሚ ሁለት መቶ ሀምሳ ቶሎ ካስገባችሁ ይቆማል። ኧረ ሀይሚ ኬስ ትገባለህ አሁን አርባ ዘጠኝ ዳሯን ከመጣች ይሄ ግን የህዝቡ እኮ ማሪያ በያ ይመጣል። ዛሬ ግን ምንም አልገባኝ አማረኛ ምን ማለት ነው? ሻሽመን ና ሀዋሳ

ስለዚህ ብሎክ አድርጌ ነው ውጭያቸው። እኔ ያው ስንት ሰው ነው እግዚአብሔር፣ እኔ ራሱ ስንት ሰው ነው እኔ ሆኖ እየቀነሰ ነው እግዚአብሔር። ብዙ ሰው ብሎክ ያርያል ማርያም እየቀነሰ ባክሽን ፎሎ አልፈለገኩ። ወደ አምሳ ምናምን ሰዎች እኮ ነው ብሎክ ማዳርገው ለምን እንደሆነ አላውቅም። በቃ እንደዚህ አይነት በሽተኛዎች እኔ ጋር ነው የሚመጡ። እኔ አሁን ማለት ነው እኔ ሃይሚ በጣም ነው የሚወጣው። ሃይሚ ና እኔ ሁል ጊዜ ነቅነን ብላ ፈስታ ከዛ ማይሆን እንትን ማይሆን ቪዲዮ በቃ ለኔ ላይ ሸር ሸር ስድቡ በረከት ነው። ለሃይሚ ስድቡ በረከት ነው። ገባችሁ? ስድብ እየሚሰድቦ ለራሱ ነው የሚወስደው እንጂ ለሃይሚ አይደለም። እነሱ እኮ ከምን ከምን ንጹህ ናችሁ? ማርያምን እኛን እዚህ ላይ እንትን ላይ ከፈጣሪ ጋር እነሱ ነው እንጂ እነሱ አይደሉም። እኛን እንጂ እነሱ አይደሉም። እኔ ሀይሚ

አዩ ማዛ ማዛ፣ እኛን ፕሮፋይላችን ለምንድን ነው እየዘቀዘቀ ያለው? እኔ አብዛኛው ቦታ ጋችሁ ያለው ነው። አያችሁ ባክሽ፣ የወንድ ዳይፈሮችን ታያችሁ፣ ዳይፈሮች ላይ ነው። አው ሂጂበት፣ ባያችሁ፣ እነሱ አይምሮ የለቀቀ አሮጊቶች ታያችሁ፣ እዛ እንደ ቆሻሻ አምሳሌው ያ መዳሜ ብዝበሌ ከቤት ካላወጣሽ ይገማል አይደለ? በቃ እንደዚህ ናቸው እነሱ። ተያችሁ እናንተ ብቻ ነበር ሲጀመር እነዚህ የሮጌቶች ናቸው። ይህኝ የሚሉት የማያገኘው ወንድ ነገ ያቺ ማታ ይቅርታ እንድትጠይቅና አድርጎ ጂጂ ይቅርታ እንደጠየቀች ማለት ነው። አሁን ትናንትና ሂጂ አልኩት ሂጂ

እኔ አይሳይም ታኔ ተቃዳሱማለትነእንደው ማለት ማለት ነው ዩብ ቃ ንግናቻውደላቸው ብቻእአይሉ ርናሳማሪም እኔውን ለምንድነው ሁሌ ጊዜ ሼር ሄር እያደረጉኝ ነው? እኔ እራሱ እኮ ቅድም ውጪ ሲሉኝ ነበር። ምንድን ነው ስላችሁ አናግራሉ ማነው ያለው?

እግዚአብሔር በነገራችን ላይ ማለት ነው፣ እኔ ከማንም ጋር አንድ ቀን ተጣልቼ አላውቅም። እግዚአብሔር ይመስገን። ለምን ደስታ ያለ የምርሽን ነው። ሃይማኖት ብለህ እንዳለ አንበሳ ሞልቷል። ለሄዳችሁ አንበሳ

ለምንድን ነው? እኮ ለምንድን ነው የምር በዚህ ለከይ ሰውት ልጅ ላይ እንደዚህ አይነት ነገር በጌታ በኢየሱስ ስም ተጣምሞ ነው ያኔ ጋር ብ

አዲስ ሰባ ሁለት ኧረ እኔ ብሎክ አድርጌታለሁ። ሲቲ እኔ ብሎክ ፕሮፋይል ያርጋችሁ ሁላችሁ፣ አይደለም የምር በጣም ጥሩ ልጆች አላችሁ፣ እኔ አውቃቸዋለሁ። ሆነይ ውጭ ባክሽ አንቺ በራስ ዋት መሳይ ነሽ። ነው አው አብዛኛው ነው አይቻታል። እዛ ቦታ ላይ የምር ጥሩ ሰዎች አይደለም የምር ጥሩ ሰዎች አሉ። ፕሮፋይል ያረጉ ጥሩ ሰዎች አሉ።